ሰላም ሰላም፣ ደህና ናችሁ ወይ? እኔ ያለሁላችሁ እግዚአብሔር ይመስገን በድጋሚ መተናል መተናል ማለት ነው። እሱ ምንድን ነው ብሩኬ እና ሀይሚ ቲክቶክ ላይ ሊቭ ላይ ናቸው እና እሱ ምንድን ነው ያው እኔ ቀን ተናግር ያለው በማዳም ቅመሞች ስፖንሰር ተደርጎ የተገዛው ብዬ ነበረ። ያው የማዳም ቅመሞች ኬታ ኬክ አሰርተው በስማቸው የመኪና አድርገው ሊቆረስ ነው ማለት ነው እና ሀይሚ እየተጠበቀች ነው። አሁን ሀይሚ ትመጣለች እና ያው ብዙ ሰው ብዙ ሰው መልካም ምኞቱን ነው እየገለጸ ያለው። እንኳን ደሳለክ። ከዚህ የበለጠ መድረስ ትችላለህ በቃ እንኳን ደስ ያለህ የአብርሃምና የሳሪ አድርግላችሁ ተጋቡ ውለዱ ምናምን የሚባል ነው እና በጣም ነው የእውነት ደስ ያላቸው ማለት ነው አንዳንድ ሰዎች የሰው ደስታ የሚያስደስታቸው ሰዎች በጣም ደስ ይላል ማለት ነው የሌላውን አይደለም ግን በጣም የእውነት በጣም ደስ የሚል ነው ብሩክም አለ ሀይሚ ኦልሬዲ ቻርጀር ስልኳ ዘግቶባት ወርዳለች እየሄዳችሁ እየሄዳችሁ ተከታተሏቸው እና የእውነት በጣም ደስ የሚለው ማለት ነውና የእውነት እንደዚህ ራሱ አስበው በቁም ነገር ለማያውቋቸው ሰዎች ነው። ኦልሬዲ ሶሻል ሚዲያ ለጥሩ ነገር ስለሚሰሩ ጥሩ ነገር ስለሚያስተላልፉ ብቻ መኪና ተገዝቶላቸው መኪና ገዝቶ ያው ኮንግራ ኬክ ሊ የተቆረሰላቸውን ማለት ነው ምን ያህል መታደል ነው። በዚህን ያህል ልክ የሰው ልጅ ሲወዳችሁ ሲያከብራችሁ ኦማይ ጋድ በቃ ፍቅሩ በጣም ከባድ ነው ማለት ነው እና አንተ ትልቅ ሰው በጣም ደስ ትላለህ። እና ደግሞ ያው ቃላችሁን አክብሩ። ያው በቅርብ ደግሞ ተጋቡ ተብሏል። እየተጨፈረ ነው፣ የሰርግ ዘፈን በቃ ብዙ ብዙ ደሳስ የሚል ነገሮች አሉ። ብዙ ሰው እየገባ መልካም ምኞቱን ሲገልጽ ነበረ። ና ብሩኬ ያው ምንም አይልም፣ ቃ አመሰግናለሁ ምናምን ነው። ከአመሰግናለሁ ውጪ ሌላ ምንም የሚለው ነገር የለም። ይሄ ደስታ ነው። ሌላ ነገር ምናምን ቢሆን ኦኬ እንትን ሊል ይችል ነበረ እና ደግሞ ደስ የሚለው ሀይሚም ቅመሟም አለች ማለት ነው። እና ደስ በሚል ሁኔታ ተጠናቋል። ኬክ ተቆርሶላችኋል። ርችት በርቶላችኋል። ኦልሬዲ ያው ጀስት ያው የሚወዷቸው ሰዎች ናቸው ይሄን ነገር ያደረጉት እና የእውነት በሲንያ ልክ መወደድ ማለት በጣም ትልቅ ነገር ነው። ብሩክ በጣም በጣም በጣም ተደርጎ የማይታወቅ ነው። ሶሻል ሚዲያ ላይ የተደረገልክ ያለው የእውነት ማንም በዚህ ልክ ልክን ያህል አልጠበቅምና ይሄ ራሱ መታደለው። ለሚሰጡክ ፍቅር ለሚሰጡክ ፍቅር አንተ ጥሩ ነገር ስለሰራ ጥሩ ነገር ስላስተላለፍክ ነው ሶሻል ሚዲያ ላይ እንደዚህ ተወዳጅነትን ያገኘከውና የእውነት በቃ አስባችሁታል። ተጨንቀው ተጨንቀው ተጨንቀው ኬክ በስማቸው በመኪና አስባ አስባችሁታል። ኬክ አሰርተው ከዛ ደግሞ ዲኮር ሰርተው ምናምን ነው ቢሊብ ብለው የተቆረሰላቸው ማለት ነው። በጣም ምን እንጃ። ኦማይጋድ በጣም ደስ የሚል ነገር ነው። እና እኔ ምን እንደምል አላቅም ለቡርጌ በጣም ተጨፍሯል። የሰርግ ዘፈን በቃ የእውነት የሰርግ ዘፈን በጣም ደስ ይል ነበረ። ሲጨፈር ምናምን ነበር ነበርኩ እየተከታተልኩም ነበረ። ሊቡን ግን ያው እኔ እስክሪንጅ እንትን መቅረጽ አቁቶኝ ነው ሳይለንት እየሆነብኝ እና ለመቅረጽ ሞክሬ ነበረ፣ ግን ስልኬ ሳይለንት እየሆነ ስላስቸገረኝ ነው እና ቅመሟን በጣም ደስ ብላታል። በጣም አመሰግናለሁ ብላለች፣ ስለምሰጡኝ ክብር ስለምታደርጉልኝ ነገር ሁሉ በጣም በጣም በጣም ደስታቸውን እየገለጹ ነበረ። ሀይሚና ብራ የእውነት በጣም ይሄ ደስ የሚል ነገር ነው የእውነት ተደርጎ ማይታወቅ ነውና፣ በቃ አንዳንድ ጊዜ ሶሻል ሚዲያ ለጥሩ ነገር ከተጠቀምንበት መልካም መልካም ሰዎችን እናፈራበታለን፣ ያው እንደ ሀይሚና እንደ ብራ ብቻ በቃ ፍቅራቸው ሊያሰክራቸው ነው ሰው ሁሉ ማለት ነው። እና ወንዱ ሁሉ አልቀረም የሚወዳቸው ማለት ነው። እና የእውነት ወንድ ወንድ ወንድ ገብቶ መልካም ምኞታ መልካም ምኞቱን ሁሉ እየገለጸላቸው ነበር እና በዚህን ያህል ልክ በጣም በጣም በጣም በጣም እንደዚህ ሰው መውለድ ማለት መታደል ነው። እግዚአብሔር መርቆ ይሰጣችሁ ነውና በቃ የእውነት አንተ ተመርቀህ ነው የተወለድከው። አንተን የወለደች እናት የተባረከች ናት። ማህፀኗ ለምለም ነው የሚባለውና የእውነት እንዳንተ አይነት አስር ቢወለድ ደስ ይላል። የምትናገራቸው ነገሮች ለሰው ያለ ክብር ኢቨን እዚህ ላይ እንኳን ተከባብረህ ነው በጣም በጣም በጣም ደስ ይላል እና በቃ ደስ ሲል እህቴ እናቴ እያለ ነው ሲያወራቸው እራሱ ያለው ማለት ነው። እና የእውነት በጣም በጣም ደስ የሚል ነው እና የእውነት እኔ ስለ እውነት በጣም ደስ ብሎኛል ማለት ነው። ያው ሶሻል ሚዲያ ላይ ያለው ነገር ያው ነቆረውን ቢኖርም ምንም ቢሆንም የሀይሚና የብሩክ አድናቂዎች ይሄ ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። አረብ ሊሳስርሻ ያስገቡኝ ሲቀጥል ደግሞ የእውነት የእውነት በጣም ደስ ብሎኛል። አሁን ደግሞ ቤት አይ አሁን ሀይሚና ግባት ነው የተባለው። ማለት ቃል ግባ እያሉት ነበረ። ሀይሚና ግባት፣ እኛ ሰርግ መብላት አምሮናል፣ መጨፈር አምሮናል፣ ተጋብታችሁ አንድ ላይ ሆናችሁ በአንድ ቤት ውስጥ ጉድ ጉድ ስትል አምሮናል ምናምን እያሉ ነበር። ብዙ ጊዜ ኮሜንት ሲሰጡት ያው ተቀብለናል ብለው እሺ በቅርብ እናደርገዋለን ብለዋል። ያው አር አድናቂዎቻቸው ነው ይሄ ነገር ያደረገላቸው። የእውነት በስመ አብ እኔ እንጃ። እኔ በጣም ነው ደስ ያለኝ። ማለት ሆነ ስከታተላቸውም ነበረ እና ይሄ ነው ላችኋለሁ። ኬክ ተቆርሶ ተጠናቋል። የመኪናው ማን ራስ ጓደኞቹ እንኳን እንደዚያ አላደረጉለትም ማለት ነው እና ኬክ ተቆርሶ መኪናውን ጀባ ብለውታል። መኪና ስለገዛክ የአንተ ስኬት ስኬታችን ነው፣ የአንተ ደስታ ደስታችን ነው እንኳን ደስ አለ ብሎት ያው መኪናውን ኬክ ተቆርሶ ተቆርሳላታል። ሀይሚ ቻርጀር ምናምን ዘግቶባት እና መኪና ውስጥ ቻርጀር አታረጊም ነበረ እንዴ ለምን ይያሏት እየተቆጣት ነበር እና የእውነት የእውነት ለመናገር እኔ አይ አም ሀፒ ደስተኛ ነኝ። ና ብራይት ደስታህን አጣጥም ነው ምሎ ሀይሚይም እንደዛው